ሰላም፣ ሰላም፣ ሰላም ሙስሊሙን ክርስቲያንም እንዴት አደራችሁ? አዳር ትዳር ኦኬ ዶኬ ነው። እኔ ያለው እግዚአብሔር ይመስገን። ባላችሁበት ቦታ ሰላማችሁ ብዝት ብዝዝት ይበል፣ ክፉን ያርቅላችሁ፣ በመንገዳችሁ ሁሉ እግዚአብሔር አምላክ ጥላ ከለላ ይሁንላችሁ በማለት ድጋሚ ብቅጥልቅ ፈካ ደመቅ ነጠፍጠሽ ጠንቧብያለው። ያው በነሄሉ ጉዳይ ነው ማለት ነው። እንዲህ ናችሁ ኦዲየንሶች፣ ያደራችሁ፣ ስትረበሹ፣ ስትረባበሹ፣ ማራቶን ስትሮጡ፣ ሲጨንቃችሁ፣ ሲጠባችሁ ያደራችሁት ድራማ በህይወቷ ላይ ድራማ ትጫወታለች እያላችሁ እንቅልፍ ያጣችሁ በኦዲየንስ ላይ ነው ቃቃ የምትጫወተው እያላችሁ ጧ ጠንቧ ያላችሁ በሙሉ ደህና ናችሁ አላችሁ? እኔ ያለው እግዚአብሔር ይመስገን። እስቲ ከትላንትናው ቀጥዬ ድጋሚ ድጋሜ እያየሁት ነበርና ምን ልላችሁ ፈልጌ ነው። በመጀመሪያ ጊዜ እኔ የሰራሁትን ቪዲዮ አስተውላችሁ ነበረ፣ ትዝ ይላችኋል፣ ምን ቪዲዮ ሰርቼ ነበረ? እንደውም ኦዲየንሶችን ጭምር ነው የተናገርኩትኝ። እናንተ የፈለገ ብትወዷት እሳት ውስጥ እንድትገባ ለምንድን ነው የምትገፋፋት ሁሉ ብዬ ተናግሬ ነበረ፣ ገባችሁ? በዛን ሰዓት ከፈለግሽ ውደጅኝ፣ ከፈለግሽ ጢኝ፣ ግን ውስጤ የተሰማኝን ነገር እናገርሻለሁ ብዬ አፈንድቼው ነበረ። ሲቀጥል ምንድነው፣ ሄሉ ትልቅ ጥፋት አጠፋች ብዬ እኔ የማስበው በስልኩ ላይ ምሳጅ ያየሽ ጊዜ ነበረ መጠራጠር የነበረባት። ገባችሁ? እሷ ግን ነገሩን ቅልል አድርጋ ምሳጁን አይታ ለምንድን ነው እኔ ይከፋኛል ከእሷ ጋር እንድታወራ አልፈልግም አለችው ማለት ነው። እንዴት በአንዴ ልራቅ አላት በዛን ሰዓት እሷ ወይን እኔን ወይን እሱ ምረጥ ማለት ትችል ነበር። እሷ ግን ምን አደረገች? ቀናለች ና ብላ ሳመችውና ነገሩን ድፍን አድርገውት አለፉ ማለት ነው። ስለዚህ ያብ በግልጽ ነግሯታል። በግልጽ በአይነ ብሌኗ ሁሉ አይታለች የሚጻጻፉን ትክስት ማለት ነው። ስለዚህ ያብ ከልጅቷ ጋር እንደሚጻጻፍ ሄሉ በትክክል ታውቃለች። ምክንያቱም ግልጽ አድርጎ ነግሯት። በዛን ሰዓት እኔ ምን ብዬ መልስ ሰጠው ሄሉ ይሄንን ህይወት ቀስ ብለሽ ተረጋግተሽ ያልጨረሰው ፍቅር አለ። ምክንያቱም ቴክስት የሚጽፍላት ከሆነ ውስጡ ያልቆረጠው ነገር አለ። ከሁለት አንዳጣ እንዳቶኝ ወይን አንቺን ወይን ልጅቷን ይምረጥ ብዬ ተናግሬ ነበር አላችሁ። ከኔ ጋር ያልሞታችሁ ኦድንሶቼ ማለት ነው። በዛን ሰዓት ግን እሷ ነገሩን ሽፍን አደረገች። እንዲህ አልኳት። መጨረሻ ላይ ምን እንዳልኳት ታውቃላችሁ? ትዳር ውስጥ እንኳን ብትገቢ ችግር በዚህ ችግር ይመጣብሻል። የሚመጣብሽ ችግር ምንድን ነው? በቴክስት አንቺ እያወቅሽ ነው ቴክስት እና መጻጻፉን። ትዳር ውስጥ እንኳን ብትቆም ብትገቡ ችግር የሚመጣብሽ በዚሽ ልጅ ነው ብዬ ተናግሬ ነበር። አልቆጭበትም። እንደዛ ምን ነገር የሆነ ችግር ቢመጣ ላልቆጭበት ብዬ ነው የሰራሁት። ያልሞታችሁ የምትመሰክሩ ልጆች አላችሁ። እማምላክን ነው እምላችሁ። እና ያብ ያልጨረሰው ፍቅር አለ። ፍቅሩን ቢጨርስ ኑሮ ተይክስት የሚባል ነገር ያጠፋል፣ ድሌት ያደርጋል። በቃ አንድ ሰው ከተጣላ ተጣላ ነው። ግን ያልጨረሰው ነገር አለ። ተረጋግተሽ ለቀለበት አትቸጉሪ፣ ቀለበት ቀለበት ሲሆን ስፍስፍ አትበይ ብዬ ተናግር ያለው ይሄው፣ ያልሞታ አንደበቴ። አብራችሁኝ የነበራችሁ ልጆች አላችሁ። ይሄን ነገርም ስናገር አንዳንዶቹ እንደውም ተቆጥታችሁኝ ነበረ። እሺ፣ እኔ ደግሞ በውስጥ መስመር ተነጋግረው ፈተው ድጋሚ በአዲስ መልክ የመጡ ነው የመሰለ ማለት ነው። ስለዚህ አሁን እኔ ሄሉን ጥፋት አለባት የምለው ይሄን የቴክስቱን ነገር ማስቆም እየቻለች አላስቆመችም። ለዛ ነው እቺ ልጅ ድጋሚ የመጣችው፣ ምክንያቱም ከሱ ጋር እየተጻጻፈች ነው። እሱ ቁርጥ ያለ ውሳኔ ለልጅቷ አልወሰነም። ገባችሁ? ነገሮችን አስተካክላለው፣ እሺ እያለኝ ነበረ ከሁለት ቀን በፊት ብላለች ልጅቷ ማለት ነው። ደጋግሜ ነው የሰማሁት ማለት ነው። ስለዚህ ያብ ያልቆረጠለት ከልጅቷ ጋር የሆነ ነገር አለ። በዛ ላይ ደግሞ አብረው ከልጅቷ ፍቅር እንዳለው በደንብ ያስታውቃል። ሄሉንም በጣም ነው የሚወዳት። ሄሉንም በጣም ነው የሚወዳት። ሄሉን ማጣት አይፈልግም በፍጹም ሄሉ ማጣት አይፈልግም። ለምን ሄሉ ማጣት ቢፈልግ ኑሮ ልጅቷን ጎትቶ አብሯት ይዟት ይወጣ ነበረ። ነገር ግን ከሄሉ ጋር እየቀረው ማለት አስረዳሻለሁ እያለ ነው። ስለዚህ የምልላችሁ ነው ይሄ ልጅ ወዷት አፍቅሯት ነው ወደ ሄሉ የመጣው። ሄሉ ላይ የቀለበቱ የፕሮሰሱ ምንም ችግር የለም። እሱ ወዶ ነው የመጣው። ያ ምንድን ነው ከልጅቷ ጋር ያለውን ነገር ማቆም ነበረበት። አሁንም ጊዜ ያለሽ አሁንም ጊዜ ያላችሁ፣ በደንብ ተነጋገሩ። ገባችሁ? ሁለት ዓመት ፍቅር ነው ብሏል። አይደለም ሁለት ዓመት አስር ዓመት እንኳን ቆይተው ሰው ይለያያል። ስለዚህ እኔ በእኔና ደግሜ ነው ምነግርሽ በእኔና በእሷ መሀል ፍቅር ነበረ፣ ህይወት ነበረን። ግን በትንሽ ነገር ተጣልተናል። ተጣልተን ተለያይተናል። እና ድጋሚ ወደዛ ህይወት መመለስን አልፈልግም እና ማቆም ነው የምፈልገው። እሷ በእርግጥ እናወራለን። እሷ ግን እኔ ከእሷ ጋር እንዳቆምኩኝ ሌላ ህይወት እንደጀመርኩኝ ውስጧ ሊቀበል አልቻለም። ሄሉ ምን ላድርግ ብሎሻል? አንቺ በዛን ሰዓት በቃ ስለ እሷ ትንገሪ ስለ እሷ አትንገሪኝ ብለሽ ነው የዘጋሹ። ልጁ ሊነግርሽ የፈለገዋል፣ አንቺ ደግሞ አቋረጥሽው። ስለዚህ እኔ የምለው አሁንም ቁጭ ብላችሁ በንግግር ተነጋገሩ። ከዚሽ ልጅ ጋር ካላቋረጠ ከዚሽ ልጅ ጋር የሚጻጻፈውን ካላቋረጠ ሄሉ ለነገ ህይወትሽ እራሱ መሰናክል ነው የሚሆንሽ። ያልቆረጠው ነገር አለ፣ ከአይኑ ያስታውቃል። ልጅቷን እንዲህ አንገቱ ስር ቅፍ ሲያደርግ ያስታውቃል ሄሉ። ስለዚህ ከልጅቷ ጋር ከአንቺ ጋር ህይወት ብሎ በቃ ይሄንን ቃል ገብተው ጀምረዋል ከአንቺ ጋር እሱ አሁን እሱ ያንቺ ነው። ልጅቷ ምንም ማድረግ አትችልም። የወደድነውን ያፈቀርነውን ሁሉ አናገባም እናንተ አንድ እርምጃ ተላምዳችኋል፣ ግን ይሄንን ነገር ማስቆምና አሁንም ከት ማስደረግ አለብሽ። በኋላ ለህይወትሽ ከባድ ችግር እንደሚመጣ። ያብ አይወድሽም አልልም። ያብ በጣም ነው የሚወድሽ የሚያከብርሽ። አንቺን ማጣትን አይፈልግም። ነገር ግን ከልጅቷ ጋር ያለውን ነገር ማቆም እና መቁረጥ አለበት። ይሄንን አስጠንቅቀሽ መናገር ነው ያለብሽ። ገባሽ? ይቀጥል ደግሞ እንዲህ ብለዋለች። ቤተሰብ የኔም ያንተን ቤተሰብ ምን ይሉኛል? ቤተሰብ ምን ይለናል? ቤተሰብ እኮ የእኛን ነገር ያውቋል፣ ያውቃል ብላል። ስለዚህ እሷንም ከቤተሰብ ጋር አስተዋውቋታል ብዬ ነው የማስበው። እንደ ድጋሚ ደጋግሜ ነው ቪዲዮ ከለቀኩ በኋላ ያየሁት። ስለዚህ የእሷንም ቤተሰብ የእሷንም ቤተሰብ ያውቃል፣ ታውቃ፣ ይተዋወቃሉ እርስ በርስ ማለት ነው። አሁን ችግሩ እኔ እንደሚመስለኝ ከእሷ ጋር ተጣልቶ በወንድሙ አማካኝነት ሄሉ ጋር ሲመጣ እሱ ሄሉን ወደዳት ማለት ነው። ወደዳት፣ በቃ እሷን ላያጣት አልፈልግም። ጥንካሬዋን ብርታቷን፣ ምኗን አይቶ ወደዳት። ስለዚህ አሁን ያ ማለት ነው ማስተካከል ያለብን ቀለበት ካሰርክላት በኋላ ከሁለት ቀን በፊት እንዴት ቴክስት ጻፍክላት? ሲቀጥል ደግሞ እናስተካክለዋለን ነገሮችን እናስተካክለዋለን ብሎኛል ያለችው፣ ማለት ይሄስ ነገር ምንድን ነው? በደንብ አጣሪ ሄሉ፣ በደንብ አጣሪ። በኋላ ህይወት ውስጥ ተገብቶ ህይወትሽ ምስቅልቅል እንዳይወጣ፣ ድጋሚ እንዳትሰበሪ፣ ድጋሚ እንዳታዝኝ ማለት ነው። አንዳንድ ሰዎች ደግሞ አላችሁ፣ ሄሉን ድጋሚ ሰበራት። ሰበራት ምንድን ነው? ሰበራት፣ አልሰበራትም። ምክንያቱም ይሄ ልጅ እኮ እውነት ተናግሯል፣ ተናግሯል። በቃ ከልጅቷ ጋር ተጣልተናል ግን በትንሽ ነገር ተጣልተናል፣ ግን ከእሷ ጋር መቀጠል አልፈለግኩም። ከእሷ ጋር መቀጠል አልፈለግኩም። እኔ አንቺን አየውሽ፣ ወደድኩሽ፣ ለትዳር አሰብኩሽ ብሏታል ሄሉ ማለት ነው። አሁንም እኮ ሄሉን መለየት አይፈልግም። ትላንትና እኮ ሄሉ ጋር ነው የቀረው እንጂ ያቺን ልጅ ቢፈልጋን ኑሮ አንጠልጥሎ ከቤት ይዟት ይወጣና በዛው ይቀር ነበረ። ነገር ግን ሄሉን የመረጣት በቃ እኔ አንቺ ነኝ እያላት ነው። ስለዚህ ነገሮችን ቁጭ ብላችሁ አስተካክሉ። በቃ ይሄ ሽምግልና ከመላኩ በፊት ራሱ ማስተካከል ያለብሽን ነገር አስተካኪ ሲቀጥል ደግሞ እኔ በአንድ ጎንም የማስበው አንዳንድ ጊዜ ሄሉ ድራማ ስትሰራ፣ ምን አይነት ድራማ ትሰራለች መሰላችሁ? አንድ ቀን ህዝብ ደስ ብሎት ፈንጥዞ ፏ ብሎ የሚያስደስት ነገር ትሰራነ በማግስቱ ሰውን ተስፋ የሚያስቆርጥ ድራማዎች ነው የምትሰራው። በቃ ይሄ ሁልጊዜ የምታደርጉን ዛሬ ዋው ብለን አሞግሰናት፣ በማግስቱ ደግሞ ወይን ተደባድበው ወይን የጥል እንትን ይዘው ነው የሚመጡት። ይሄ የሄሉ ሙድ ነው። ይሄን ነገር ደግሞ ህዝብ እንዲጠላሽ ነው የሚያደርጉ። በፍቅር ከሰራሽ ቀጥታ በፍቅር ነው መስራት ያለብሽ ገባሽ? በጥል በምናምን ህዝቡ አሁን ለምሳሌ እይታውን ይዩ። በእይታሽ እራሱ ማወቅ ትቻለሽ። እይታ ላይ አንቺና ያብ ቀለበት ስታደርጉ የታየው እይታ ከእንዳልክ ጋር ያለሽ ራሱ እንደዛ አይነት እይታ አልታየልሽም ለምን ህዝቡ ያንቺን ፍቅር ነው ያንቺን ደስታና ፍቅር ነው ማየት የሚ ጥል ስትጣይ ግን የህዝቡ ምን ያህል እንደሚያይሽ እዩ ህዝቡን ጭንቀት አይምሮውን ነው የምትበጠብጪው ስለዚህ ማሻሻል ያልብሽን ነገር አሻሽይ አንድ እርምጃ ከእንዳልክ ጋር ተራምደሻል ፍ በኢየሱስ ስም ብስ ማሙል ልንፍስቅ እንዳልኩ አልኩ። ከያብ ጋ ተራምድሻል ማስተካከል ያለብሽን አስተካኪ በንግግር ፍቱት። ልጅቷን ከውስጡ ማውጣት አለበት። በቃ ስልኩንም ብሎክ አድርጎ አዲስ ቁጥር አውጥቶ የእሷን ስልክ ራስሽ በራስሽ ድሌት አድርገሽ ማጥፋት አለብሽ። ስልኩን በግልጽ ማየት አለብሽ ያንችንም ስልክ በግልጽ መተያየት አለባችሁ። ይህንን ነው ብዬ የማስበው እንጂ ህይወትሽን ጫታጨል ድሌት አድርገሽ የሱም ስልክ ያንችንም ስልክ በግልጽ መተያየት አለባችሁ ማለት ነው። ሲቀጥር አንድ እርምጃ ተራምደሻል። ህይወትሽን ወደፊት እንትንበይ ማለት ነው። እሱ ፈልጎሽ እሱ አፍቅሮች ነው ለትዳር የፈለገሽ ስለዚህ በእርግጥ ከልጅቷ ጋር ቤተሰብ ለቤተሰብ ትውውቅነት ሊኖሩ ይችላል፣ አላቅም ወይንም እንዳንቺ ደልሏት ሊሆን ይችላል እኔ አላቅም። ግን ባየነው መሰረት ከሆነ ግን ልጅቷን እንደማይፈልጋት ይወዳታል፣ ግን አይፈልጋትም። በቃ ህይወቱን ከአንቺ ጋር ነው መምራት የሚፈልገው። ሰው የወደደውን ሁሉ አያገባም። ስለዚህ ማስተካከል ያለብሽ ነገር ማስተካከል። ከዛ የተረፈ ደግሞ አትም ፈቅፈቂ፣ ወንድ ልጅ ላይ እግር ስር ወድቀሽ አትለምኝ። ይሄ በጣም ነው የሚያስጠላው። ሁሌ ወንድ ልጅ ላይ እንዳለቀሽ ማለት ነው። በቃ ቆፍጣና ሴት ሁኚ። በቃ ቆፍጣና ሴት የምን ማልቀስ ነው እንዴ? ማልቀስ ምናምን አያስፈልግም። ቆራጥ ሴት ለአላማሽ የቆራጥ ሴት ሁኚ እንጂ እነሱ የሆነ ነገር ባመጡ ቁጥር ማልቀስ ማንባት የለብሽም። በቃ ማንባት ወንድ ልጅን አትን ለማመጪ ለዚህ ነው አናትሽ ላይ የሚወጡት ማለት ነው። ይህን ነው የምለው። ነገሮች ይስተካከላሉ። አደንግጡ ነገሮች በንግግር ይፈቱታል። ይሄ ሉል የሚባል ምችና መጋኛ ግን እባ መርዛማ ገባችሁ? ሁለቱን አለያይቶ እሱ በመሀል ሊገባ ነው እየፈለገ ያለው እንጂ ልጅቷ ሚዲያ ትከታተላለች፣ ስልክ አላት፣ ቲክቶክ አላት። ቲክቶኩ እንዳለ ሄሉና እንዳልክ ነው አደለ? እየተለቀቀ ያለው አላየችም እንኳን እንዳትሉ ማለት ነው ስለዚህ ቀለበት እናደርጋለን እያለ እሱም እየለፈለፈ እሷም እየለፈለፈች ሰምታለች። ስለዚህ እነሱ ቀለበት ካደረጉ በኋላ ለመበጥበጥ ነው የመጣችሁ። በቃ ደግሞ ቴክስት ሳደርግልህ አትመልስልኝም ለዛ ነው የመጣሁት፣ እሷ ጋ ነው ያለው። ስለዚህ እሱ ቴክስት ማድረጉን ራሱ ትቷል። ግን ከሁለት ቀን በፊት የተናገራት ቃል ምንድን ነው? ይሄንን ማየት አለብሽ ሲቀጥል ደግሞ የምናስተካክለው ነገር አለ ታገሽኝ ብሎኛል ብላለች። ያ ነገር ምንድን ነው? እና ቴክስት እንደማይመልስላትም ከእንደገና ደግሞ የምናስተካክለው ነገር አለን ብሎ ሁለት ምላስ ነው ልጅቷ እየተናገረች ያለችው። ያንን ነገርም በደንብ በተረፈ ልጁ ይወድሻል፣ ያስታውቃል በጣም ነው የሚወድሽ። ህይወት ከአንቺ ጋር መቀጠል ነው የሚፈልገው። ማረም ያለባችሁን ነገር አርሙ። ለነገሮች ደግሞ አትቸኩይ። ከሁሉም ባህሪሽ ይሉ የሚያስጠላው ባህሪሽ ለነገሮች በጣም ነው የምትቸኩዩ። በቃ በቃ ለነገሮች በጣም ትቸኩ ያለች በቀለበት ቀለበት ቀለበት ቀለበት ላይ በጣም ትንሰፈሰፊ ነበረ በጣም ብዙ ልጆችን መክሮሻ እኔ ማትንሰፍሰፊ እል ነበረ ለምን ሁሉ በጊዜ ውብ ሲሆን ነው መልካም እና ያለፈው አልፏል ግን ህይወትሽን ካአሁን ወዲህ አስተካኪ ከያብ ጋር ክፉም ደግ በንግግር ፍቱት ይሄ ጓደኛ አሁን ልጅቷ እውነቱን አውቃለች አይደል እውነቱን ካወቀሽ በኋላ ማቆም ያለበትን ነገር ማቆም ነው ከእሷ ጋም ግንኙነት ከእሷ ጋም ግንኙነቱን ቀጥ አድርገሽ ማስቆም አለብኝ ሲቀጥል ግን ውሳኔ ላይ ለምንድን ነው በቃ እኔ ከአንቺ ጋር ህይወት አልፈልግም በእርግጥ ህይወት ጀምር ያለው ከዚህ ጋር ይሄን ትቼ እንድመጣ ነው ወይ የምትፈልጊ ብላ ግን ቁርጥ ያለ እንደማይፈልጋት ለምንድን ነው ያልተናገሩ? ትላንትና በቃ ከአንቺ ጋር ህይወት አልፈልግም ከእሷ ጋር ህይወት ጀምር ያለው ብሎ ቁርጥ ያለ ውሳኔ ራሱ ትላንት አልወሰነም። ምናልባት ዛሬ አዲስ ነገር ልናይ እንችላለን፣ ብዙም አትደናገጡ። ወይንም እንደ ባለፈው ፕራንክ አድርገው የሚያስደስት ነገር ይዘውልን ሊመጡም ይችላሉ። እኔ ሁለት ልብ ነው ያለው ግን እንድትጠነቀቅ እኔ መጀመሪያ ነግሬያት ነበረ በጣም ይሄ በልጅቷ መሀል እና በሱ መሀል ያለው ነገር እንድታቆም። ሲቀጥል ደግሞ ግልጽ ሆኖ ነው የነገራት እንደሚያወሩ ከእንደገና እሷም እንዳላመነች። የሄሉ ነገሮች ሸፍና ያለፈችው እሷ ነች፣ እሷ አደለም። እሷን በቃ በቃ በቃ እያወራላት እያለ ፍራሽ አንጥፎ የተኙ ጊዜ እያወራላት እያለ በቃ በቃ አታውራብኝ፣ አታውራብኝ ብላ ዘጋችው በቃ። ከዛም በጥፊ እንዳልልሽሽ በቃ ብሎ ተናገራት ነገሩን እሱ እየጀመረላት እያለ እሷ ደግሞ እንዳያወራ እየዘጋችሁ እሷ ነች፣ ገባችሁ? ስለዚህ ምንም ችግር የለም ከዛ ማለችው ሂዳ ከዛ ነገሩ ድፍንፍንፍን ብሎ አለፈ ማለት ነው። ስለዚህ የቴክስቱ ጥፋቱ የራስሽ ነው። ማስቆም የምትችይው አንቺ ነሽ። ምክንያቱም ግልጽ አድርጎ ነግሮሻል። ሕይወት እንደነበረው ግን በትንሽ ነገር እንደተለያዩ እና በንግግር ችግሩን ሁሉንም ፍቱት። ኦዲየንሶች እየተረጋጉ ምናልባት አዲስ ነገር ልናይ እንችላለን። ዛሬ እኔ ልቤ አልደነገጠም፣ አልፈራም፣ ፍርሃት ፍርሃትም አላለኝም። እግዚአብሔርን ሌላ ጊዜ ትዝ ይላችኋል የቀለበቱ ጊዜ መንፈስ ጭንቀት በቃ ምን ብዬ ጭንቅ ጥብብ ነበር ያለኝ ነገር ምን ልነገር ልንሰማ ነው ብዬ ትዝ ይላችኋል። ከዛን ጂጂጌ ያረ እንትናት መልካም ነገር እንሰማለን። ይሄ ልዑል ደግሞ ምን ሊያመጣብን ነው ምናምን ብዬ ይሄው ተካንተው ቪዲዮን ሰርጉ ቀለበቱ ላይ እንትና አለ እና በአሁኑ ግን እኔ ውስጤ ምንም አልፈራም። ምንም ፍራት አለ በአሁኑ ግን ምንም ፍራት ውስጤ ፍራት በትላንትና በተለቀቀው እግዚአብሔርን ቅንጠት ያህል ፍራት አልተሰማኝም። ምክንያቱም በመጀመሪያ ነግሯታል። ማስቆም እየቻለች ማስቆም ያልቻለችው ሄሉ ነች። ስለዚህ ነገሮችንም አሁንም በንግግር መፍታት ይችላሉ። ህይወት ይቀጥላል። አሁን ወደደችም ጠላችም አንድ እርምጃ ቀለበት ደረጃ ደርሷል። እቺ ልጅ ከመሀላችሁ መውጣቷ አይቀርም። ምክንያቱም አገባሻለሁ ብሎ ቀለበት እጇ ላይ ገብቷል ማለት ነው። ስለዚህ የተናገርኩት ቃል ትዝ የሚላችሁ ከቀአት ሾኩ ቀለበት ብረት ከሚያስርልሽ የልብ ማሰር ይበልጣል ብያት፣ ነገር ያት ነው ያልኩትም ነው ትላንትና ያየ ነው ማለት ነው። ስለዚህ ውሳኔው የእሱ ነው። በንግግር ፍቱት ነገሮቹን፣ እንትንበሉ አንቺ ደግሞ ቆፍጣና ሴቱኝ፣ በቃ በትንሹ በትልቁ ነገር አታልቅሽ። አንቺ ብቻ ፈላጊ አቱኝ፣ በቃ ፈላጊ አንቺ ብቻ ሳቱኝ። እሱም ደግሞ ፍቅሩን ምኑን እንዲገልጽልሽ ገፋፊው እንጂ ስፍስፍ አትበይ። እና ስብስብ ፋት በይ ኦቨር የአንቺ ፍቅር ነው። አሁን እየንትን እያለ ያለው እግዚአብሔር ይመስገን፣ ነገሮች ይፈታሉ። እኔ ልቤም አልደነገጠም፣ ሽቅብም አላለ፣ ምንም ምንም ምንም አላለም። ስለዚህ መልካም ነገር ይሆናል። ምናልባት ዛሬ ደስ የሚል ነገር በንግግር ፈቶ ልናይ እንችላለን። ሁሌ ከጎኗ ሁኖ አበረታቷት፣ አትሳደቡ፣ ነገሮች ይፈታሉ። ገባችሁ? እሱንም አትስደቡት፣ እሷንም። ምክንያቱም በመሀል በንግግር የሚፈቱት ነገር ነው። ለዚህ ደረጃ ያበቃቸው ቴክስቱንም ማስቆም ሄሉ ትችል ነበረ። እያወሩ እያለ እንዳያወራ አድርጋ ያስቆመችው እሷ ነችና ነገሮች ይስተካከላሉ። አደንግጡ፣ አትፍሩ። አንድ እርምጃ ተራምደዋል። ሄሉ እሱ ፈልጓት ነው እንጂ የመጣው እሷ ፈልገው አልሄደችም። ህይወቱን ትቻለሁ ብሎ የመጣው ራሱ ነው። ስለዚህ ከልጅቷ ጋር መቀጠል አልፈለገም። አሁን በሁለት ዓመት የወዳን ነበረ፣ ከዛን ነገሮች እንትን አላሉም። ከሷ የተሻለ ሰው አግኝቶ መጥቷል ማለት ነው። በተረፈ ወዳቸዋለሁ፣ አከብራቸዋለሁ። አትጨነቁ፣ አትሸበሩ። እሺ፣ እኔ እንደ እውነቱ ንገሩኝ ብትሉ ከልጅቷ ይልቅ ልዑል ነው ያናደደኝ። ቤቷን እንዴት ያሳያታል? ቤት ድረስ ይዟት ልጅቷን መጥቶ ጎትቶ እንዴት የሄሉን ቤት ሊያሳያታል? ይሄ ነገር እኮ አይደረግም። ሌላ ነገርም ቢሆን ልጅቷን ለሆነ ነገር አሳልፎ ሰጥቷታል። ገባችሁ። መገናኘት እንኳን ቢችሉ በውጭ በኩል ነበረ መገናኘት የሚችሉት። ሌላ ቦታ ይዟቸው ሂዶ ሻይም ቡና እያሉ መገናኘት ማድረግ ይችል ነበር እቤት ድረስ ጎትቶ መጥቶ። ልጅቷን ብጥብጧን ያወጣት ራሱ ልዑል ነው። በቃ ብጥብጥ ያደረጋት ማለት ነው። ሰትል ደግሞ ቀለበት አድርጓል። ናሄ ናሂ አለ። ናሄንና ልጅቷን ማገናኘሽ ቁጭ አድርገው ናሄንና ሄሉን ከሚያገናኛት ይልቅ ከናይ ጋር ካወሩ በኋላ እውነቱን ለሄሉስ ቢነግሯት። በቃ እሱ ምንድን ነው ሁለቱን ለማለያየት ለመበጥበጥ የተጠቀመው ሂስትሪ ነው። በቃ ይሄ እንትን ነው። ገባችሁ ይሄን ያህልም ደግሞ እንትን የሚል ነገር የለም። አንድ ሰው ይጣላል፣ በመሃል ይከሰታል፣ ከዛ ይለያያሉ። ይሄ ነው የተፈጠረው። እና አደንግጡ። ለማንኛው አትደጋ አትደንግጡ አትሸበነይ። ልቤም እግዚአብሔር ብር ራሱ ምንም አልደነገጥኩም። ምንም ለምን ከመጀመሪያው ነግሯታል። ግን ይሄሉ ደግሞ እንዲያወሩበት አላደረገች፣ መንገድ አልከፈተችለት። ነገሩ ሽፍንፍን ብሎ እንዲያልፍ ነው ያደረገችውና ዛሬ ይሄው ለዛሬ እሷን ጎዳት ማለት ነው። መጉዳትም ሳይሆን ነገሮችን ይፈታሉ። ግን ልዑል ጥፋተኛ ነው። ቤት ድረስ ልጅቷን ይዟት መምጣት የለበትም። ሌላ ጊዜ ጠብቆ ቢያጠቋትስ እንዴ? ማንም ባል የሌለበት እኮ ልጅቷ ልታጠቃትም ልታስጠቃትም ትችላለች። አይደረግም እንደዚህ። ለማንኛውም ወዳችኋለሁ፣ አከብራችኋለሁ ሁላችሁንም። ባያችሁ ስለ እውነት መስክሩ ምላሳችናች ቀድማ የምትሞተው እኔ አሁን ትላንት በተደረገው ነገር አልጸጸትም። መጀመሪያ አስጠንቅቂያታለሁ ከልጁ ጋ ማቆሚያ ያለበትን ያቁም አስጠንቅቂው ብያት ነበረ። ወዳችኋለሁ፣ አከብራችኋል።